ፅናት ከዛ ሁሉ መከራና ፈተና በኋላ እንግዲህ ለዚህ ደስተኛ ሆና በቅታለች። እኛንም ደስ ብሎናል። እንኳን ደስ አላችሁ። አሁን ደስተኛ ሆና የተፈተነ ሰው ወርቅ በሳት ተፈትኖ እንደሚያልፈው እነሱም አልፈዋል ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የብቻናሌ ቤተሰቦች እንደምናላችሁ ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ሰብስክራ እያደረጋችሁ ጀምሩ ማለት ነው። ዛሬ ፅናት ቀጣይ ፓርትን ይዘንላችሁ መጥተናል። እንግዲህ ባለፈው እንዳያችኋት መራዊትና ፅናት እየተን ሚስጥር እየነገረቻት ነበር። የመጨረሻው ላይ ሚስጥሩንም ለማንም ካልነገርሽ ነው እምነግርሽ እያለቻት ነበር እና ያቆመው እንግዲህ ሚስጥሩን ሳትነግራት በፊት እንግዲህ በጣም ብዙ ነገር ቃል ጋር አስገብታት ነበረ። ፅናት ግን ሚስጥሩን ከነገርኩሽ በኋላ ለማንም እንዳትናገሪ ስትላት፣ ነገር ግን እሷ ሚስጥሩን ከሰሙት በኋላ ካዩት በኋላ በኋላ አይቻልም ስትል ነበር እየጠየቀቻት። አይ እንደዛ ከሆነ አይቻልም ስትል ፅናት ስትላትም እሺ በቃ አይ በቃ ልናገር፣ ምሽ ታዘብኩሽ፣ ግን ይህን ሁሉ የምንዋደደው እና የምንተሳሰበው የኔ ችግር ግልጽነታችን ከሌለበት ምንድን ነው ዋጋ ያለው ወይ ይህ ነገር? እኔ ሳለቅስ አንቺ ከብረን ካላለቀስን፣ እኔ የሚያስጨንቀኝን አንቺን ካላስጨነቀሽ፣ አንድነታችንን ካልተሳሰብንበት፣ ይህን ያህል ነው ወይ አንቺ ጓደኝነት ስትላት፣ እንግዲህ መራዊት፣ እሷም እንግዲህ ጽናትም እሺ በመራዊትን በጣም ነው የምትወዳት። መራዊትና ጽናት በጣም ይዋደዳሉ። ብዙ ጊዜ ብዙ ነገሮችን በሚደርስባት ሲላት ከጎኗ ነበረች። ኪራብ እንኳ ራሱ ሲቀየርባት፣ ሲመታት፣ ሲያስለቅሳት፣ ጸባው ሲቀየርባት፣ ሰክሮ ሲመጣ ብዙ ነገር ሲናገራት መራዊት ነበር በመካከላቸው አይዞሽ፣ ትዕግስት አድርጊ አጽንያለች። ከአንድ ሳይድ ደግሞ እየሄደች እሱንም ለምን እንደዚህ ታደርጋታለህ እያለች ድህነቷና ቤተሰቧን አሸንፋለሁ ብሎ መምጣቷ እንደዚህ ያደርጋታል ወያለች። እሱንም ናሆሜም እንግዲህ እንደዛው አብረው የቆሙላት በጣም ከጎኖ ያሉ ነው። ጽናት ደግሞ ሰሞኑን ጸባዋ ስለተቀየረባቸው ምን ሆና ነው እያሉ ሲሉ በምክንያት ነው። ይኸው ምንድን ነው የራሷን ደስታ ትታ፣ የራሷን ፍላጎት ትታ፣ የሰዎችን ፍላጎትና ደስታ በማስቀደሟ ነው። ይህ እንግዲህ ከቤተሰቦቿ ተፈጥሮዋ፣ አስተዳደጓ ከአባቷ አስተዳደግ የወሰደችው ነገር ነው ብለን ነው የምናስበው። ብዙ ሴቶች እንግዲህ በጽናት በኩል ያለፉ እህቶቻችን አሉ አሉ የዚህ አይነት ህይወት መንገድ የሄዱ ሰዎች ስላሉ ተስፋ ቆርጠው ደግሞ ቁም ነገር ሳይደርሱ ብዙዎቹ ደግሞ ተሳክቶላቸው መዛው ጸንተው ህይወታቸውን አስተካክለው እየተቀየሩ የሚኖሩ አሉ ከጽናት ድራማ ላይ ብዙ ነገሮችን እየተማርን ነው በተለይ በስደት ሀገር ላሉ ሴቶች ማለት ነው በጣም አስተማሪ ነው መራዊትና ጽናት እንግዲህ ሚስጢሩን እንዲህ ስትል ነግራታለች ማለት ነው ከነገረቻት በኋላ ግን አብረን እንግዲህ ሚስጢሩ ምንድን ነው ቃል ከገባ ከተጋባችላት በኋላ ሚስጢሩን እንደ ለመናገር ተስማምታለች ሲጽናት ቢያንስ ፍቅሩን እንኳ ሚስጥር እንኳ ብትነግራት፣ እናቷ የኪራ እናት ታማሚ የካንሰር በሽተኛ መሆናቸው ሞት ሳይቀድመኝ ደስታ ዋሊ በማያላታቸው እንግዲህ ያንን ደስታ እናቲቱን መደሰት አለባቸው እያለች ነው የምታስበው እና ደስታውን የምታየው በእናቱ በልጁ እኮ በሆነ የልጃቸውን ዓለም የሚያዩት ግን፣ ስናስበው እሱ የወደደውን እሱ ያፈቀረውን እሱ ደስተኛ የሚያደርገውን ከጎኑ ሆና አይዞህ የምትለውን ሁልጊዜም የሚመኛትን እንደ እናትም አይዞህ እያለች ሲወጣም የተጨነቀች የትሄደም እያለች እያሰበች ሰክሮም ሲመጣ ጠብቃ ልብሱን ሁሉ ጫማውን አውልቃ የምታስተኛው ልክ እናት በቦታው ሳትኖር እንደ እናት የሆነችውን ነገር መሆኗን ሲያውቁ እንደዚ አይነት መሆኑ ነው እንጂ ዛሬ ኪራ ያለ ፍላጎቱ ሌላ ሴትን አግብቶ ዝም ብሎ መኖሩ ተስፋ ቢስ መሆን ነው። እንደዛ እንኳ ሰክሮ መቶ በጥፊ መቶ መቷትም ተሳድቧትም ያልሆነ ቃል ቃላትም ተናግራ በጣም ታዝንለት ነበር። ምግብ ሳይበላ ሞቶ ሄደ ብላ በጣም ነበር የሚሰማት። ጽናት ደግሞ መራዊትን በጣም ተወዳታለች። ሌላ ሀገርም ስትንቀሳቀስ እናት ልጄን አደራሽን እያለች ለጽናት እንደምሰጣት እናቷ ታውቃለች። ጽናት በቤቱ ውስጥ እንደ ትልቁና ሳይሆን አስተሳሰቧና እዝነቷን እናቲቱ ስላየ እምነት ጥላባታለች ማለት ነው። ኪራ ሙሉ ነው እሷን ሰጥቶታል ያለች እናቲቱም ትወዳታለች። እናቲቱ ግን ትንሽ ቆየት ብለው ሲመለሱ ራሳው በቤታቸው ቤቱን በጣም ነበር የተደሰቱት። ቤቱን እና የእሱን ያለውን ነገር እንቅስቃሴውን ሲያዩት በጣም እየተደሰቱ ምንም አላጎደለችብንም፣ እንዲሁም ጎበዝናት፣ ጠንካራናት እናስተምራታለን ድረስ እያሉ የተመኙ ነው። የጽናት እናት በእውነት የኪራ እናት በእውነት ጽናትን በጣም ነው የሚወዷት። ምንም ነገር ያለባቸው እናቲቱ ቢረዱ ኪራን ታገባለች ቢባሉ ፈቃደኛ ይሆናሉ ብለን እናስባለን። ይህ ሁሉ ነገር አልፎ ደግሞ ወደ ደስታ ነገር ያልፋሉ። ምክንያቱም የትግስት ትግስት ዋጋ አለው እና በትግስት ያሸንፋሉ። ሁለቱም ታግሰዋል። ግን ኪራ በተቻለ መጠን አንዳንዴ ሲያናዳትም ቢያናዳትም እሷ ግን መልሳ በጣም ከልቧ ነው ጽናት የምትወደውና የምታፈቅረው። ስለዚህ ልጨክን እንኳ የሚል ልብ የላትም። አረም ምናገባት ጽናት ብላ እንኳ ከወሰነ በኋላ መልሳ ወይኔ እኔ ነኝ ምክንያቷ፣ እኔ ነኝ ስበቧ እያለች ራሷን ተወቅሳለች። ስለዚህ አሁን በደስታ ያተባለውን ሳይሆን የእሷን ታገባዋለች ብለን ነው የምናስበው። በእርግጥ እሷ አሁን ውሳኔዋ ደግሞ አረብ አገር ላይ ነው እያለች ተወስናለች፣ ግን ይህንንም እንደሚያስተዋት እ ዋና ቁም ነገሩ እሷ ሚስጥሩን ግልጽ አድርጋ ለሱ አለመናገሯ ነው እንጂ ኪራ አሁን ባላወቀው ነገር ነው እየተጎዳ ያለው ማለት ነው። እውነታውን ግን ገልጻ ብትነግረው መፍትሄ ይገኝለታል። ለነ መራዊትም ለነ ናሆሜም ግልጹም ብትነግራቸው መልካም ጥሩ ነው። አሁን ጽናት ከጎኗ ሆኖ አይዞሽ የሚላት ነገር ያስፈልጋታል በጣም አስጨናቂ አስደናቂ ሰዓት ላይ ነው ያለችው። የፅናት አባትም ደግሞ የኪራ አባትን ትእዛዝ ያዘዟት ትእዛዝ ከባድ ነው። ቃል ጌቢልኝ፣ ቃል ነግሬሻ አለሁኝ። ማንኛውም በራሱ ላይ የወደደውና ያፈቀረውን ሰው አሳልፎ ለሌላ ሰው ለመስጠት ያግባባል ብለን አናስብም። አንዳንድ ጊዜ ደግሞ እንደዚህ አይነት ነገር ሲገጥመን፣ ለሰዎች ብለን እራሳችንን ሳናስቀድም የምንጎዳ ሰዎች አሉንና አንዳንድ ጊዜ ደብቀን ደግሞ ስንቆይ ለምን ቀድማችሁ አልነገራችሁንም? ይህን ነገር እኮ ራሳችሁ አላወጣችሁትም እንጂ የእናንተን መዋደድ ብና ቅንድራችሁ ነበር ከመባል ስለሚደርሱ ቀድሞ አሁን እሷ ለመራዊትና ለሱ ግልጹን መናገር አለባት ብዬ ነው የማስበው። ስለዚህ አባቷም ደግሞ እንደሚመታት እንደሚሰድባት ያጓደኛው እንደነገራቸው ነው እንጂ የሚያውቁት እንደመዋደዳቸውን የሚያውቁት ቦታ ስለሌላቸው ስለዚህ ያን ነገር ደግሞ እሷ አሁን ትክክለኛው ምን አደረግኩሽ? ትቀርብ ስቀርቢኝ፣ ተርቅኛለሽ፣ ስርቅኝ፣ ስቀርብሽ፣ ተርቅኛለሽ፣ ስርቅሽ፣ ትቀርብኛለች። ምንድን ነው የምታደርግ ትላለች። በጣም የምትወደው ደግሞ ከማንም ሴት ጋር ሆኖ አንድ ነገር ሲያደርግ ስታይ በጣም ይሰማታል ፅናት። ሌላው ቀርቶ አሁን አዲስ የመጣችው ልጅ ጋር ጨዋታን እንኳ ሲጫወቱ በጣም ነበረ እየተናደደች የነበረችው። ይህ ምንድነው ልባ ስለምትፈቅረው ነው። ግን እሷ ግን ለምን እውነታውን አትነግረም የሚል በኋላ ወቀሳ ይደርስባት እና አሁን እውነታ አውጥታ ለሁላቸውም ተናግራ ከአባቱ የመጣ ትዕዛዝ እንደሆነ ብትነግራቸው መፍትሄ ይኖረዋል ብዬ ነው የማስበው። መቼም እነሱ አሁን ህይወታቸውን አሁን ይህንን ክፍተት በሰጠችው ቁጥር እንግዲህ እሱ ደግሞ እውነትም እየጠላች ነው ብሎ ደግሞ ምናልባት ወደ ቀረበችለት ልጅ መፍትሄ ሳይሄድ እሷ ቶሎ ብላ ጎበዝ ሁና አማክራ መፍትሄውን መውሰድ አለባት ብዬ ነው የማስበው። እና አሁን በተለይ ለኪራ እሷ ጥሩ ነው። እሱ ደግሞ እሷም እንቢ ባለችው ቁጥር መጠጣት መፍትሄ አድርጎን የወሰደው መጠጣት እኔ መፍትሄ ነው ብዬ አላምንም። ከመጠጣት ብዙ መሳሳት ይመጣል። የጠጣ እየወጣ የጠጣ እየመጣ ምናልባት ባይፈልጋት እንኳ አሁን ከመጣችው ሊጋ ያልሆነ ነገር ሊኖራቸው ይችላል። በእርግጥ ሀሴት በጣም ጥሩ ልጅ ናት። የተማረች ላይ ናት። በኪራና በሷ መካከል ያለው ነገር ምንም የምታውቀው ነገር የላትም። ዝም ብላ ተልካ የመጣች ትንሽ ነገርና ስለዚህ ግን ችግሩን ግን በግልጹ ቢነግሯት ፍቅር የተፋቀረ ይጋባ የምትል ነው። ለምን የሰለጠነ ሀገር ላይ ሄዳት የቆይታ የመጣች አባቷ በስነ ምግባርና በትምህርት አንጾ ያሳደገ ያደጋ ስለሆነች ግልጹም ቢነግራቸው ያግዟታል። ሀሳቧም ደግሞ ራሱ የምትሰጣቸው እና አንዳንድ ጥቅሶችን ነገግሮችን ስትናገር በጣም ጎበዝ ናት። ስለዚህ ኪራም ቢሆን አሁን ሀሴት፣ እኔ ሲደብረ ምን እንደማረግ ታውቃለህ? አለችው አንደኛ መጽሐፍ አነባለው። እሺ አላት እሺ ሁለተኛ ደግሞ ሙዚቃ ሰማለው። ጥሩ ሙዚቃው ጥሩ ነው አለችው። ሶስተኛ ስፖርት እሰራለው። ሶስተኛው ይበልጥ ቆንጆ ነው ብሎ ነው ያለው። ማለት ነው ስፖርቱን መርጦላታል ማለት ነው። ከሀሴት እየመከረችው ትገኛለች። ስለዚህ የቻለችውን ነክር ቤት ውስጥ ሁሉ ነገር ደስ የሚል ነገር ነው የምታሳያቸው። ጨዋታዋ ሳቅ፣ ቤቱ እንዲያደረገች ነው ያለችው ስለዚህ ልጅቷ ብንም ጥሩ ነገር እያለ ግን ያሁን ችግሩ የጽናት ግልጽ አለማ ነው። ያቶ ሻምበሊ ትመጣለች ሲባል ጊዜ እኔ በውስ ጧ ያዘነችው የሶሲ አይነት በጣም እና እንደ ቤት አስቸጋሪ ትሆናለች ብለን ነበር የመጣችው፣ ግን ይቺ ሴት ከሁሉም በጣም ለየት ያለች እና በጣም ምሁር የሆነች ምክርን አዘል ነገር የሚጠቅምን ነገር የምታስተምር ወታደር ራሱ መሆን እንደምትፈልግ፣ የአባቷ ወታደር መሆንነት ጥሩ ነገር እንደሆነ፣ ወንድ መሆን እንደምትፈልግ ግን ከሴቶች መሀል አራቱም ሴት በመሆናቸው የምትተርግናትና ስለዚህ አሁን ሌላ ሰዎችን ከዚህ በፊት በደረሰብኝ የፍቅር ታሪኩ ምክንያት ወንዶችን መቅረብ እፈራለሁ ብላ ታሪኩንም በዩኒቨርሲቲ ታሪክ ያለባትን አዋርተዋለች። ለኪራም እንግዲህ ያም ትምህርት ይሆነዋል። ትምህርት ነው የሚሆነው ለራሷ የደረሰባት ነገር ስለሆነ ጽናትን ብታማክራት ኪራን እንድታገባት ፈቅድላታለ ብዬ ነው የማስበው። ለምን እሷ ያንን የፍቅር ታሪክ ያለፈችበትና የተጎዳችበት ስለሆነ አንድ ሰው ህመምህን የሚያቅልህ የታመመው ሰው ነው የዛን እንጂ ያልታመመን ሰው ብታማክረው ህመምን አይረዳልም የሚባል አባባላልና እንግዲህ፣ በዛ አይነት መሰረት እንግዲህ ጽናትና ክሩቤ እውነታውን ከተገላለጹ አሁን በተለይ ናሆሜና መራዊት የፅናትን ራሱ ተወቃሽ እያደረጓት ነው። ኪራን አይደለም ጥፋተኛው፣ እሷን ጥፋተኛዋ እያሏት ስለሆነ ይህ ምንድን ነው ደግሞ አባትየው ያሉትን መንገድ አለመናገሯ ስለሆነ እኔ እንደምለው ብትናገር እና መፍትሔ ይገኝለታል ብዬ ነው። ስለዚህ ፅናትን ማገባ ብሎ ግልጹን ቢናገር ፅናትን እንደሚያገባ ይፈቅዱለታል ብዬ ነው የማስበው። እናሆምና መራዊትም፣ ሁላቸውም ይሄን ቢሰሙ ኪራም በሰሙ ሰዓት ምን ይወስናሉ? የሚለውን አብረን እናያለን። እንግዲህ ሀሴት ግን በምን እንደምታግዛቸው በእርግጥ ቀጣይ ይዘንላችሁ እንቀርባለን። ስለተከታተላችሁን ከልብ አመሰግናለሁኝ። አሰላሙ አለይኩም ወረሐመቱላሂ ታያቂ ሼር እያደረጋችሁ አበረታቱኝ ማለት ነው። በያላችሁበት ሰላም ሁኑልኝ።